ፋሲል ከነማና ሲዳማ ቡና በመካከላቸው የአንድ ነጥብ ልዩነት ብቻ ይዘው በጎንደር አጼ ፋሲለደስ ስቴዲየም የኢትዮጵያ ፕሪምየር ሊግ የሁለተኛው ዙር የመጀመሪያው ሳምንት ጨዋታቸውን ትናንት አድርገዋል። ሲዳማ ቡና ሶስት ለአንድ አሸንፎ የፋሲልን ደረጃ የተረከበበትን ውጤት አግኝተዋል። እንደተለመደው ስቴዲየሙ በተመልካቾች ሞልቶ በተጀመረው ጨዋታ በአጼዎቹ በኩል ለረዥም ጊዜ በጉዳት ርቆ የነበረው ግብ ጠባቂው ዮሐንስ ሽኩር ወደ ሜዳ ሲመለስ አጥቂው አብዱረህማን ሙባረክ በጉዳት ከላካዊ አምሳሉ ጥላሁን ደግሞ በቅጣት ካሰላለፍ ውጭ ነበሩ። ጥሩ የጨዋታ እንቅስቃሴን ሁለቱም ክለቦች ገና ከጀምሮ አሳ ይተዋል። የተሻሉ የግብ እድሎችንም ፈጥረዋል። እንግዶቹ ሲዳማ ቡናዎች ቀዳሚዋን ግብ በ17ኛው ደቂቃ የሀይቲ ዜግነት ያለው አርሊስ ሳውሬዝ በቅጣት ምት ከመረብ አሳርፏል። ባለሜዳዎቹ ፋሲል ከነማዎች አቻ ለመሆን በሲዳማ ቡና የግብ ክልል ውስጥ ተመላልሰዋል። በ26ኛው ደቂቃ ናትናኤል ጋንቹላ አጼዎቹን አቻ ያደረገች ግብ አስገኝቷል። የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ አማካኙ ሰለሞን ገብረመድህን ከርቀት የመታት ኳስ በግብ አግዳሚው ተመልሳበት ፋሲል መሪ ሊሆን የሚችልበትን እድል አምክኗል። ከመልበሻ ክፍል ሲመለሱ ሁለቱም ክለቦች በጥንቃቄ ለመጫወት ጥረትን አድርገዋል። በተለይ ሲዳማ ቡና የፋሲልን አጨዋወት በመቆጣጠር በመልሶ ማጥቃት የግብ እድሎችን መፍጠር ችሏል። ፋሲል ከነማም ያለቀላቸው ሁለት እድሎችን በአዲሱ ፈራሚ አቤል ያሌው እና ናትናኤል ጋንቹላ አግኝቶ አልተጠቀመበትም። ሰባ አንደኛው ደቂቃ ላይ አዲስ ግደይ ሲዳማ ቡናዎችን መሪ ያደረገች ግብ አስገኝቷል። በጨዋታው ማገባዳጃ ዘጠናኛው ደቂቃ ላይ ተቀይሮ የገባው ወሰኑ ማዓዜ ሶስተኛዋን የሲዳማ ቡና ግብ ከመረብ አገናኝተዋል። የጨዋታው የመሀል ዳኛ ኢንተርናሽናል በአምላክ ተሰማ ሁለት ጊዜ የፍጹም ቅጣት መተከልክለናል በሚል በፋሲል ከነማ ተጫዋቾች ቅሬታ ቀርቦባቸዋል። ፋሲል ከነማ ከሲዳማ ቡና ጋር በተገናኘባቸው ሁለቱም የፕሪምየር ሊግ ጨዋታዎች ተሸንፏል። ሶስት ግቦች ተቆጥረውበት ሲሸነፍ ደግሞ የመጀመሪያው ነው። የአጼዎቹ አሰልጣኝ ዘማሪያም ወልደ ጊዮርጊስ ያገኘናቸውን የግብ አጋጣሚዎች አለመጠቀማችን ለሽንፈት ዳርጎናል፣ ወደፊት ላሉ ጨዋታዎች ግን ከስህተቶቻችን ጨዋታችን መማር አለብን፣ የሚል ሀሳብን ሰጥቷል። ጥሩ ጨዋታ ነበረ። አሁን እንዳያችሁት ተጋጣሚያችንም ጠንካራ ቡድን ነበርና ግብ የማግባት እድሎች ፈጥረን ነበር። እነዛን አለመጠቀማችን ተሸንፈን እንድንወጣ አድርጎናል። ሌላው አይታ እንደሆነ የገቡ ኳሶች በሙሉ ከ16 ከ50 ውጪ ናቸው ና በረኛችን ረጅም ጊዜ ከጨዋታ ርቆ ስለነበረ እሱም ትንሽ የትኩረት ማጣቶች ነበሩበት። ና ሶስቱም ኳሶች ከ16 ከ50 ውጪ የተመቱ ነው የገቡት ይሄ ሂደት ተደማምሮ ያው ለመሸነፍ በክተናል። ግን ይሄ አይደለም ዋናው ነገር። ለቀጣይ ጨዋታ የተሻለን ሆነን ለመቅረብ ያው በርተን እንሰራለን። ስህተቶቻችንን እናረመን ለመቅረብ ጥረት እናደርጋለን። ስብስባቸውን ለማጠናከር ባሉ የዝውውር ቀናት ውስጥም ተጫዋቾችን ለማስፈረም እንደሚጥሩም ተናግረዋል። አሁን ክለቦቻችን በዚህ ሰዓት የሚጠቅሟቸውን ሊለቋቸው አልፈለጉም እንጂ የተወሰኑ ልጆች አናግረን ተስማምተን ሁሉ ነበር። ግን ከዛ በኋላ ሊለቋቸው አልፈለጉም። ዞሮ ዞሮ ሀያ ቀን የሚሆን ጊዜ ያለን በዚህ ጊዜ ውስጥ አንድ ሁለት ሰዎች ለማስፈረም ጥረት እናደርጋለን። የሲዳማ ቡና አሰልጣኝ አለማየሁ አባይነህ በጥንቃቄና በመልሶ ማጥቃት ተጫውተን ያሰብነውን አሳክተናል ብለዋል። ከሜዳችን ውጭ ነው ጨዋታ ያደረግነው። ጥንቃቄ የተሞላበት ጨዋታ ነው ስንጫወት የነበረው። እናገኘውን አጋጣሚ በመልሶ ማጥቃት የተቃራኒን ቡድን እንቅስቃሴ በማበላሸት በመልሶ ማጥቃት እንቅስቃሴዎችን ማድረግ ይፈለግ ነው። ያንም ተግብር ነዋል። ልጆች የተባሉትን ነገር ሙሉ ለሙሉ አድርገዋል ማለት ይቻላል። ውጤቱ ያው ጨዋታውን የሚያሳየ ጥሩ በመንቀሳቀሳቸው በካውንተር አጥቃት ለማጥቃት ባለሜዳው ነቅሎ ሲመጣ ምናገኛቸውን አጋጣሚዎች ለመጠቀም ነው። ያን ስትራቴጂ ነው ዘጠናውን ደቂቃ ይዘን የገባ ነው። ያም ተሳትፈሉ ውጤት ይዘን በሌሎች ትናንት በተካሄዱ የኢትዮጵያ ፕሪምየር ሊግ አስራ ስድስተኛ ሳምንት ጨዋታዎች መሪው ቅዱስ ጊዮርጊስ ከሜዳ ውጭ አርባ ምንጭ ከተማን አራት ለአንድ ረድቷል። ኢትዮጵያ ቡናና ደደቢትን ያገናኘው ጨዋታ ደግሞ ያለ ግብ ተጠናቋል። ድሬዳዋ ከተማ ከአዳማ ከተማ አንዳቻ መከላከያ ደግሞ ከወላይታ ዲቻ ባዶ ለባዶ ተለያይተዋል። አዲስ አበባ ከተማ ደግሞ በሐዋሳ አንድ ለባዶ ተሸንፏል። ቅዱስ ጊዮርጊስ በ32 ነጥቦች መሪነቱን አጠናክረዋል። ደደቢትና ሲዳማ ቡና በኩል 28 ሁለተኛና ሶስተኛ ደረጃን ይዘዋል። አዳማ ከተማ በ27 አራተኛ ደረጃ ሲይዝ ፋሲል ከነማ በ26 ነጥቦች አምስተኛ ደረጃ ላይ ይገኛል።